ከፋኖ ሰብሳቢ ለተባበሩት መንግስታት ጠቅላላ ጉባኤ የቀረበው አቤቱታ የአማራ ፋኖ ድርጅት በመካሄድ ላይ ለሚገኘው የተባበሩት መንግስታት ጠቅላላ ጉባኤ ያቀረበው አስቸኳይ አቤቱታ። በአዲስ አበባና በካይሮ መካከል የተፈጠረው አለመግባባት እያየለ ቀጥሏል። ግብጽ በኢትዮጵያ ሕዳሴ ግድብ ዙሪያ ዛሬም ኩርፊያዋን ቀጥላለች። ከኢትዮጵያ ጋር የተባበረን ሀገር ሁሉ አሳዝናችሁኛል ስትል ደብዳቤ እየሰደደች ነው። ይህንንም ጉዳይ በተመለከተ በዝርዝር እንመለከታለን። ጀነራል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 ወደ አስቀድምንላችሁ ጉዳያችን ስናመራ የአማራ ፋኖ ለተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቀረበ። የአማራ ፋኖ ሕዝባዊ ድርጅት በመካሄድ ላይ ለሚገኘው የተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቅርቧል። በአቤቱታው የተባበሩት መንግስታት የአማራ ሕዝብ የተጋፈጠውን የጂኖሳይድ ያለውና አደጋ የሚያጣራ ገለልተኛ ዓለም አቀፋዊ ቡድን እንዲቋቋም ጠይቋል። አቤቱታው በፓን አፍሪካኒስት ወዳጆች በኩል እንደሚደርስም ታውቋል። የአቤቱታው ሙሉ ቃልም እንደሚከተለው ነው። ለተባበሩት መንግስታት ጠቅላላ ጉባኤ የአማራ ፋኖ ህዝባዊ ድርጅት የተከበራችሁ የዓለምና የአፍሪካ ሀገራት ወንድሞች፣ እናቶች፣ አቶች ዛሬ በአማራ ህዝብ ስም ከፊታችሁ ቆሚ ያለው የአማራ ህዝብ ከ ሀምሳ አመታት በላይ ከፍተኛ የሆነ የጅምላ ግድያ፣ ማፈናቀል፣ የሀብትና ንብረት ቃጠሎ፣ የሃይማኖት ተቋማት ውድመት እየደረሰበት ኖሯል። አሁንም እየደረሰበት ይገኛል። ዓለም በዝምታ እየተመለከተው ያለው የኢትዮጵያ ሁኔታ ተራ ግጭትና የጸጥታ አለመረጋጋት አይደለም። ይልቁንስ ስር የሰደደ የዘር ማጥፋት ወንጀል ነው። በተለይም ባለፉት ሰባት አመታት ማለትም ጠቅላይ ሚኒስትር አብይ አህመድ የሀገር መሪነቱን ከተረከቡበት ጊዜ አንስቶ በአማራ ህዝብ ላይ የሚደርሰው የዘር ማጥፋት ወንጀል በጣም አስከፊ ሆኗል በአብይ አህመድ መንግስታዊ መዋቅር ውስጥ ያሉ ከፍተኛ ወታደሪ አዛዦች እንዲሁም የታጠቁ ሚሊሻዎች የአማራ ህዝብን በከፊል ወይም በሙሉ ለማጥፋት አስበውና አቅደው የጥቃት ኢላማ አድርገውበታል እነዚህ ድርጊቶች እንደ አውሮፓውያን አቆጣጠር በ1948 በተባበሩት መንግስታት የወጣውን የዘር ማጥፋት ስምምነትና በሮም ስምምነት አንቀጽ ስድስት ስር ስለ ዘር ማጥፋት የወጡትን መስፈርቶች ያሟላሉ ወደዚህ ጉባኤ የመጣ ነው በኢትዮጵያ ባለው የፍትህ ስርዓት መፍትሄ ማግኘት ባለመቻላችን ነው። እንዲያውም በተቃራኒው የፍትህ ስርዓቱ የወንጀሉ አካል ሆኖ በመቸገራችን ነው። የአማራ ህዝብ ሀገራዊ የህግ ከለላ በሌለው ሁኔታ የዓለም አቀፉ ማህበረሰብ ዝምታ ወንጀለኞችን የሚያበረታታ እንጂ መፍትሄ የሚያመጣ አይደለም። በመሆኑም ለዚህ ጉባኤ የሚከተሉትን ጥያቄዎች እናቀርባለን። በአማራ ህዝብ ላይ የደረሰ ያለውን ግፍና በደል እውቅና ሰጥቶ እንዲያወቅስ በተባበሩት መንግስታት አስፈጻሚነት በኢትዮጵያ ውስጥ የዘር ማጥፋት ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን የገለልተኛ ምርመራ ቡድን እንዲጣራ እንዲደረግልን፣ ከከፍተኛ እስከ ዝቅተኛ ወንጀለኛ ባለስልጣናት ወደ ህግ እንዲቀርቡ እንዲደረግልን፣ በህዝብ ላይ የባሰ ጭፍጨፋና መፈናቀል እንዳይከሰት አፋጣኝ እርምጃ አሁንኑ እንዲወሰድን ጠይቃለን። እንደ አውሮፓውያን አቆጣጠር በ1948 ዓ ም የዓለም መንግስታት ከዚህ በኋላ ጄኖሳይድ አይደገምም ብለው ቃል ኪዳን አስረዋል። የአፍሪካ ማንድነት መነሻና መሰረት የጸረ ጭቆና ትግል ነው። ኢትዮጵያ ራሷ የአፍሪካ ነጻነት ክብር ተምሳሌት ናት። ዛሬ በሚሊዮኖች የሚቆጠሩ አማራዎች ህልውናና የአፍሪካ ቀንድን ሰላም በተመለከተ የተባበሩት መንግስታት እርምጃ ይወስዳል አይወስድም በሚለው ጥያቄ ላይ የተንጠለጠለ ነው። ጥያቄያችንን የምናቀርበው እንዲታዘንልን ታዘንልን፣ አይደለም ይልቁንም ፍትህ፣ ተጠያቂነት እንዲመጣና የህዝባችንን ህልውናን ለመታደግ እንድታገዙን ነው። ለዚህ አሳሳቢ ጉዳይ አጽንኦት ስለሰጣችሁን በአማራ ህዝብ ስም አመሰግናለሁ ሲል የፋኖ ሰብሳቢ የሆነው እስክንድር ነጋ ይህንን አቤቱታ ለተባበሩት መንግስታት ጠቅላላ ጉባኤ አቅርበዋል። የኬንያው ፕሬዝደንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት ሀተም ዮስሪ ሆስኒ ለሀገሪቱ ፓርላማ አፈ ጉባኤ ገለጹ። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ዋታንጉላ በበኩላቸውም ግብጽ ከናይሎሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከርም ጠይቀዋል። የኬንያ መገናኛ ብዙ ዘገባ እንደሚያመላክተውም የኬንያ ፓርላማ አፈ ጉባኤ ማታንጉላና የግብፁ አምባሳደር ሆስኒ ረቡ መስከረም 14 ቀን 2017 ዓ ም በተገናኙበት ወቅትም በዝርዝር ከተነሱ ጉዳዮች አንዱ በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው። የግብፁ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፉ የዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሆስኒ የዳሴ ግድብ ግንባታ ከዓለም አቀፍ ህግ የተቃረንና የተቋቋሙ የህግ ማዕቀፍን የ የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣም ዘግቧል። አምባሳደሩ አክለውም ሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሐዊ ተጠቃሚነትን የሚያረጋግጥ አሳሪ ስምምነት እንዲፈረም ከአስር ዓመት በላይ ለሚሆን ጊዜ ስትጥር እንደነበርም ገልጸዋልም ተብሏል። የግብፅ ልዑክ ለምሳሌ በፕሬዚደንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበርን። በመጨረሻ ጊዜ ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ይገዙ ነበር ሲሉም ኢትዮጵያን ከሰዋል። ግብጽ ሁሉንም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸው መብት እንደምታከብር መናገራቸውም ተዘግቧል። ይሁን እንጂ ኬንያ በህዳሴ ግድብ ምረቃ ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሁስኒ ገልጸዋል። የኬንያው ፕሬዚደንት ዊሊያም ሩቶ ጳጉሜ 4 ቀን 2017 ዓ ም በተካሄደው የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተውም ነበር። ከኬንያው ፕሬዚደንት በተጨማሪ የሶማሊያ፣ ጅቡቲ፣ ደቡብ ሱዳን እንዲሁም የሌሎች ሀገሮች መሪዎች ሌሎችም ተገኝተውበታል። ፕሬዚደንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ አገራዊ ፕሮጀክት ብቻ ሳይሆን ፓንአፍሪካዊ መገለጫ ነው ሲሉ አሞካሽተውም ነበር። አገራቸው ከግድቡ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈረም ዝግጁ መሆኗንም አስታውቀውም ነበር። የትኛውም ሀገር ይህንን አይነቱን ሀብት የመጠቀም እድል መከልከል የለበትም ያሉት ሩቶ የናይል ውሃ አጠቃቀም በፍትሐዊነት፣ ዘላቂነት፣ ትብብርና የእርስ በርስ መከባበር መርሆዎች ላይ የተመሰረተ ሊሆን እንደሚገባም ተናግረዋል። በትላንትና ሲገልጽ የኬንያው ፓርላማ አፈ ጉባኤ አግኝተው ያነጋገሩት የግብጹ አምባሳደር ሆስኒ የኬንያው ፕሬዝደንት በዳሴ ግድብ ምረቃ ስነስርዓት ላይ በመገኘታቸው ሀገራቸው እንዳልተደሰተችም አስረድተዋል። ኬንያ በዝግጅቱ ላይ በመገኘቷ ተከፍተን ነበር። የትኛውም የተፋሰሱ ሀገራት አልተገኙም ነበር፣ ኬንያ ብቻ። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም በማለትም መናገራቸውን ጋዜጣው አክሎም ዘግቧል። በዚህ ጉዳይ ላይ ጀነራል ባጫ ደበሌ ምን አሉ? ኢትዮጵያና ኬንያ ከስልሳ ዓመታት በላይ የቆየውን ወተ የወታደራዊ ግንኙነታቸውን ወደ ላቀ ደረጃ የሚያሸጋግር አዲስ የመከላከያ ትብብር ስምምነት መፈራረማቸውን አምባሳደር ጀነራል ባጫ ደበሌ ያስታወቁ። ይህ ታሪካዊ ስምምነት ኬንያ ነጻነቷን ባገኘችበት እንደ አውሮፓውያን አቆጣጠር በ1963 ከተደረገው የመጀመሪያው የወዳጅነት ስምምነት በኋላ የመጣ ሲሆን ግንኙነቱ በዘመናዊ መልኩም የሚታደስ ነው። ስምምነቱ የተፈረመው ረቡዕ መስከረም 14 ቀን 2017 ዓ.ም በአዲስ አበባ በሚገኘው የመከላከያ ዋና መስሪያ ቤት ሲሆን የኢትዮጵያ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና የኬንያ የመከላከያ ኃይሎች አዛዥ ጀነራል ቻርለስ ሚሪዮ በተገኙበትም ነው። አምባሳደር ጀኔራሉ እንዳሉትም ስምምነቱ በቀጣይ በሁለቱ ወንድማማች ሀገራት መካከል ለሚኖረው ትብብር ስልታዊ ማዕቀፍን የሚያቀርብ ነው ብለዋል። በዚህ መሰረትም በሁለቱ ሀገራት መካከል የደህንነት መረጃ ልውጥ፣ የጋራ ወታደራዊ ልምምዶች፣ የጋራ ስልጠናዎች፣ የመከላከያ ኢንዱስትሪ ልማት፣ ሽብርተኝነትን በጋራ መዋጋት፣ የድንበር ጸጥታን ማጠናከር እና በተያያዥ ወታደራዊ ጉዳዮች ላይ በጋራ እንደሚሰሩም ነው የተገለጸው የስምምነት በአሁኑ ወቅት በርካታ የጸጥታ ችግሮች በሚታዩበት ቀጠናዎችም ሰላምና መረጋጋትን ለማስፈን ከፍተኛ አዎንታ የተጽዕኖ ይኖረዋል ተብሎም ይጠበቃል ያሉት ጀነራል ባጫ፣ ኢትዮጵያና ኬንያ ከዲፕሎማሳዊ እስከ ሕዝብ ለሕዝብ ግንኙነት የረጅም ጊዜ ወንድማማችነት ያላቸው ሲሆን ይህ አዲስ ወታደራዊ ስምምነት የዚያ ጠንካራ ግንኙነት ማሳያ ነው ሲሉም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከሚገናኝ ድረስ መልካም ቆይታል።